ነው ለእናንተ እናንተ ሸይጣን እንዴት አልታሰርላችሁ? አለ ይሄ የራህመት ወር ሰይጣን የሚታሰርበት ወር ነው። ለምንድን ነው ለእንደዚህ አይነት መጥፎ ሰዎች ሰይጣን አልታሰርላችሁ ያለው? አሰላሙ አሌይኩም ወረሐምቱላሁ በረካቱ ውድና የተከበሯቸው ቤተሰቦች ሰላም ብያለሁ። ክርስቲያኑ ጎብኖች ሰላም። በጣም የሚገርም ነገር ከእንስሳ የማይሻሉ ሁለት በጎች መጽሐፍ ቅዱስና ቆድስ ቁርኣንን እያካተሉ እንደዚሁም የክርስቲያን እምነት ተከታይ የሚያምሩበት ማነው መጽሐፋቸውን ሽንት ቤት እየወሰዱ ሽንት ቤት ውስጥ እያስገቡ አይተናለን። ይህን ነገር ሁላችንም፣ እኔ ሙስሊም ነኝ፣ ሙስሊሞችን ልናወግዝ ይገባል። በጣም አስጠያፊ እና አስነዋሪ ነው። እናንተ ፍርድ የእጃችሁን ሊገባችሁ፣ እናንተ የእጃችሁን ሊሰጣችሁ ይገባለን፣ የእጃችሁን ልታገኙ ይገባል። እነዚህ ግለሰቦች ሙስሊሞችን አይወክሉም፣ ክርስቲያኖችንም አይወክሉም። ያው ማለት አንድን መጽሐፍ ቅዱስ ቀደዳችሁ ማለት ቁርአንን ቅደዱ ማለት ነው። በጣም በጣም የሚያሳፍርና የሚያስነውር ነው። እንደ ሰው ልጅ ይህን ነገር ልናወግዝ ይገባልን። እንደ አንድ እምነት ደግሞ እምነታችሁን የምትወዱ ሰዎች የሰውን እምነት እንድንነካ አይፈቅድልንም። የሰውን እምነት የራሳችን እምነት እንድናስከብር ስንፈልግ የሰውን እምነት እንድናከብር ነው የምንታዘዘው። ስለዚህ እነዚህን ሰዎች ሁላችንም ልናወግዛቸው ይገባል። ቁርአን ብቻ ሲቀደድ አይደለም መጮህ ያለብን። ቁርአናችን እንዲቀደድ ያደረጉት የራሳችን ሰዎች ናቸው። እኔ ላይ ብላይ ቁጭ ብላችሁ እነዚህን ሰዎች የምታሳትቡ ሰዎች እውነት ሰው ናችሁ? ከራሳችሁ ይጀምራል ስተት። ስለዚህ ይህ ነገር ሊወገዝ ይገባለን። ክርስቲያን ሆናችሁ መጽሐፍ ቅዱስ ሲቀደድባችሁ እኛ ሙስሊሞች እሰይ አንልም። ክርስቲያን ሆናችሁ መጽሐፍ ቁርአን ሲቀደድ እያያችሁ ክርስቲያኖችን ልታወዙ ይገባል። ያ ማለት መጽሐፋችሁን እንድታስቀድዱ እየወሰናችሁ ነው፣ እንደዛ ዝም ብላችሁ የምታልፉ ከሆነ ስለዚህ ይህ ከሁለቱም ሃይማኖት የሚጠላ ነው። እምነት ያለው ሰው፣ ለእምነቱ ቦታ ያለው ሰው፣ ስለ እምነቱ የሚያስብ ሰው ቁርአን ሲቀደድ እና መጽሐፍ ሲቀደድ በጣም ያሳፍራለን። ለምን እናንተ ለመፈመስ ስፈልጉ፣ እናንተ ታዋቂ ለመሆን ስፈልጉ፣ ቢያንስ የሚቀለድበት እንኳታችሁ ነው እንዴ? ብዙ መቀለጃ ወይም ደግሞ ብዙ ፌመስ መሆን የሚያስችል ነገር እያለ በመጽሐፍ በእምነት ጉዳይ ላይ ለምን አገራችን ላይ ብዙ ችግር አለብን ያ ቁስላችን ያ ችግራችን አልበቀን ብሎ በእምነት አንዳንድ ተንከሴሶች አንዳንድ በጣም መጥፎ ቆሻሻዎች እየመጣችሁ እስኪ ከእንስሳና ከሰው እንስሳዋ የሰው ቅንጭላት ነው የያዘችው እንስሳዎች ደግሞ የእንስሳ ቅንጭላት ነው የያዙት እንግዲህ እንስሳ ለቁርአን ምን ያህል ክብር እንዳላት ታያላችሁ። የሰው ልጅ ደግሞ ምን ያህል የወረደ እንደሆነ ለመጽሐፍ ቅዱስና ለቁርአን ምን ያህል ክብር እንዳለው ራሱ፣ ዛሬ ብቻ ዛሬ መኖሩን ብቻ አስቦ፣ እባካችሁ እኛ ብዙ ችግር ያለብን ሰዎች፣ ብዙ ነገሮችን የምናስተናግድ ሰዎች፣ ብዙ እህቶችን ብዙ ወንድሞችን የምናጣ ሰዎች፣ ቀን በቀን ብዙ ነገሮች የሚፈጠሩብን ሰዎች፣ እባካችሁ እባካችሁ እምነትን ለእምነተኞች ሰውላቸው። ፖለቲካ ለፖለቲከኞች፣ ፖለቲከኞች ተውላችሁ። እናንተ እምነት የላቸውም ከፈጣሪያችሁ ዘንድ ፈጣሪ ብሎ እስከመለሳችሁ ድረስ መስከር ባለባችሁ እና ማበድ ባለባችሁ በራሳችሁ በራሳችሁ፣ በዱ እንዴ ልብስ አለህ ልብስ እንቅደድ፣ ልብስ አለሽ ልብስ እንቅደድ። እጂ ልብስ አለ ሽንት ቤት ጨመሪ። ምን ነው ሽንት ቤት ምጨመሪ? ወጣሽ ነው እንዴ መጽሐፍ ቅዱስ። እኔ አንዳንድ ጊዜ ልንገራችሁ፣ ክርስቲያን ሆናችሁ ቁርአን በደንብ መታነቡ በጣም ጀግናዎች አላችሁ ለማወቅ የምጥሩ ሰዎች፣ ሙስሊም ሆናችሁ ከእስልምናችሁ ጋር ተያይዞ የሚመጣውን መልስ ለመመለስ ስፈልጉ ቅዱስ መጽሐፍን በደንብ ታነባላችሁ። ግን ሙስሊምም ሆናችሁ ስለ እምነታችሁ ሳታውቁ ክርስቲያንም ሆናችሁ ስለ ክርስትናችሁ ሳታውቁ ከሰው መጽሐፍ ላይ መታሽ ቁጭ ብላችሁ የምትቀዝኑ ሰዎች በእውነት በጣም ታሳፍራላችሁ። እናት የልጆቿን እምነት ወዳ ፈቅዳ ተቀበለች። ልጆቼ ሲፈጠሩ ሙስሊም ነበሩ፣ ወደ ተፈጠሩበት ነው የመጡት እንደዚህማ አይነት እናት አለችው ልጆቻቸውን ደግሞ ልጆቻቸውን ደግሞ ለምን ሃይማኖታቸውን ቀየራችሁ ብሎ ልጆቻቸውን አዛብ የሚያስገቡ ሰዎች አሉ። በቃ ነፅነት የሌለበት ስንታየ ነው። በዚህ ሰዓት ተውባካችሁ የሀገራችን ብጥብጥ በስንት አይነት ችግር ነው ያለፈ ያለ ነው። አንዱን ስንወጣው ሃይማኖት ሲሰደብ አንዱን ስንደግም አንድኛውም ፍትህ ስን ሰው ሲሞት ፍትህ ስንጠይቅ፣ ምን ላስተያገል ሌላው ሲፈጠር፣ በቃ የተለያዩ ነገሮች ሶሻል ሚዲያ ብዙ ነገር አስተናገረን፣ ብዙ ነገር አየን። በዚህ ምድር ግን እንረሳዋለን። ምንድን ነው የምንረሳው? ዛሬ ድምፅ ሆነናል፣ ዛሬ ፍትህ ጠይቀናል፣ ዛሬ አውርተናል። ግን እኮ ምንም ነገር እኮ አልተቋጨም። ሁሉም እንደነበረበት ነው። እምነት በቅንጭላታችሁ ነው የሚያዘው፣ በልባችሁ ነው የሚያዘው። ክብር ይኑራችሁ ለሰው ልጅ አክብሩ። ተከባበሩ። እኔ አይደለም እንኳን አይደለም ከራሴ ዜጋ ጋር፣ ከሀበሻው ጋር አረቦች ጋር እኮ ተስማምተን እየኖረ ነው። ሲቸግራችሁ ወደ ሀበሻው ኮ የምትመጡት፣ ወደ ሙስሊም ወደ ክርስቲያን አትሉም። ሰው ወደ ሆነው በቃ ሰውን ወደ ፈጠረው ወደ ሰው አካል ነው መታችሁ፣ ችግራችሁን፣ ህመማችሁን በያላችሁበት የምትጠይቁት። አዳንዴት ነው ሰውነታችሁ፣ እብዴታችሁ በቃ በግ መሲህ በሬ ብላለ እውነትም በሬ በሬና ላም ሁለት በሬና ላም፣ የሰራችሁት ስራ እናንተ የእጃችሁ ሊከፍል እኔ ይህም ሙስሊም ሆኖ የእጁን ሲሰጡት ባይ ደስ ይለኛል። ክርስቲያን ወገኖቻችን ይስጡት ይበሉት። አሄ ክብራችንን እንዳያስነካው እምነታችንን እንዳያስነካው፣ ቀላል ነገር አይደለም። በቃ ሁልጊዜም ብጥብጥ ሁልጊዜም ነገር፣ በዛም ስትሄዱ ወሬ፣ በዛም ስትሄዱ ችግር፣ በዛም ስትሄዱ ችግር። ማአታችን የማያልቅብና ሀበሻዎች፣ ችግራችን የማያልፍልን ሀበሻዎች፣ በቃ ሞታችንን የማያቋርጥ ሀበሻዎች፣ እንዴ ወዴት ለመሄድ ነው እናንተ? ዱንያ እንደዚህ ለመጨበጥ ስትፈልጉ እናንተ ትጨበጣላችሁ። አንድ ልጅ ባለፈው የሆነ መጽሐፍ ረሱል ሰለላሁ ዐለይሂ ወሰለም ሲሳደብ እራሷን እስር ቤት አስገባች። እንዲሁ ሰይጣንን ማሸነፍ እንዴት አውቃታችሁ? ሙስሊም ከሆን አዑዘ ብላ ምን ሸጣን ረ ጀመላችሁ። እስኪ እንዲ ሰይጣንን አሸንፉት። በዚህ ወር ሰይጣን የሚታሰርበት ወር ነው ለእናንተ እናንተ ሸይጣን እንዴት አልታሰርላችሁ? አለ ይሄ የራህመት ወር ሰይጣን የሚታሰርበት ወር ነው። ለምንድነው ለእንደዚህ አይነት መጥፎ ሰዎች ሰይጣን አልታሰርላችሁ ያለው? ያረ ሰዎች ከፋችሁ ተቆጠረ ስንት አይነት ስራ ይሰራል። ስንት መጽሐፍን መጽሐፍ አንስታችሁ ራሱ አደለም ቀርቶ የእምነት መጽሐፍ አይደለም ሌላ መጽሐፍ እንኳ ማንቻው መጽሐፍ እንኳ ማንበብ አፈልግም፣ ማየት አትፈልግም። ምን እሱ ጋር ታገለ፣ ምን እሱ ጋር ምን እሱ ጋር አደረሰ። ገለል አርገ ቁልፍ ላሁ አላሁ ስመድ ለሚ ወለሚውለድ አለና ውለድ ቁርአን መጽሐፍ ቅዱስ እንቅድድ ይህን ስትቀረው ይህን መጽሐፍ ይህን አያ ስትቀረው፣ ሱረቱል ካፊሩን ላኩም ዲንኩም ወሊየ ዲኒ ይላል። የሰውን ምድና አትንኩ፣ የራሴን ምድና የራሴን ምድና አለልኝ። የሰውን ምድና አትንኩ ነው የሚለው። የሰውንም ምድና አትንኩ አይደለም ቀርቶ የራሳችሁን እምነት የሰውን እምነት እንዲከበርላችሁ ከፈለጋችሁ የሰውን እምነት አትንኩ። እኔም የራሴ ዲና አለልኝ እናንተም የራሳችሁ ዲና አለላችሁ ነው የሚለው እኮ ትልቁን አያተውትና ዙረት ልካፊሩን አላአቀል እንኳ ትንሽ በትንሹ በአማርኛ እንኳ ትርጉሙን አንብቡት። አላህ አለመወለዱን ካወክ፣ አላህ ደግሞ የሰዎችን እምነት አትንኩ ይላለን። ያችን ብቻ ያ ብቻ ቀርታችሁ ሌላ ቦታ ላይ ሄዳችሁ አንብባችሁ። የእምነታችሁ ጉዳይ ካሳሰባችሁ የሰውን እምነት አትንኩ ነው የሚለው። የሰውን እምነት የሰው ልጅ እምነቱን መገልገያውን አትንኩበት ነው የሚባለው። ለምንድን ነው ታዲያ ሄዳችሁ የሰው መጽሐፍ የምትቀዱት? ለምንድን ነው ታዲያ የሰው መጽሐፍ የምትጥሉት? ለምንድን ነው ቪዲዮ የምትወጡት? ጦር ካልፈለጋችሁ፣ ችግር ካልፈለጋችሁ፣ መከራ ካልፈለጋችሁ፣ ሙሲባ ካልፈለጋችሁ ለምንድን ነው ቪዲዮ ላይ ላይ ብላይ ገብታችሁ የምትሳተፉት? ለምን? አረ እንደው ዛሬስ፣ እንደው አንዳንድ በጎች በበዙበት ሰዓት እንደው ሰላማቸው